አሰላም አሌይኩም ዋረህማቱላሂ ወበረካቱ። ወድና የተከበራቸው የኔ ቤተሰቦች እንደት ናችሁ? እኔ አልሀምድሊላህ ደህና ነኝ። ሰብስክራይብ ለምታደርገው ከልብ አመሰግናለሁ። ላይክ ለምታደርገው ከልብ አመሰግናለሁ። አብሁንም ማበረታቱኝ በአዳዲስ ቪዲዮዎች እንድንገናኝ ይደውል ምልክቱን ታጫኑ ማለት ነው። ዛሬ ይዤላችሁ የመጣሁት ሳውዲ ያላችሁ በየትም ሀገር የምትሰሩ ማለት ነው። በቃ ያኔ አረቦች ንግግራቸው ምናምን ያናድዳል ሁሉም ሰው ሁሉም ሰው ማንም ሰው ሰው ቤት ሲሰራ ተመችቶት አይደለም የሚሰራው፣ ችሎ ነው። በቃ ለውጥ አገኛለሁኝ የተሻለ ኑሮ እኖራለሁ ብሎ ነው እንጂ ማንም ሰው ተደስቶ አይደለም። ሁሉም ሰው እየተናደደ ምናምን፣ ግን እየቻለ ነው የሚኖረው። ስለዚህ በካችሁ ባካችሁ ሰው አትግደሉ። አሁን ይሄ ልጅ መካ አካባቢ የገደለው የተባለ ነው እሱ እየተፈለገ ነው። ቲክቶክ ላይ ራሱ እኔ ብዙ ቪዲዮ ተለቋጨዋለሁ። ስለዚህ ልጅ ማለት ነው አረቦቹ ለቀቁት ማለት ነው። ስለዚህ እንደዚህ አታድርጉ፣ እንደዚህ አታድርጉ። ብጥ ከሆናችሁ በጣም ካስቸገሯችሁ፣ አሁን በህጋዊ የምትመጡ ደግሞ ህጋዊ የሆናችሁ ለህግ መናገር ትችላላችሁ። ለኢትዮጵያ ኤምባሲም ሆነ ለዛ ሀገር ህግም ሆነ እነሱ በቃ እነሱ ስልካችሁ በእጃችሁ እስካለ ድረስ ማስተካከል ያለባችሁን ነገር በአላህ ፈቃድ ማስተካከል ትችላላችሁ ማለት ነው። ነገር ግን እንደዛ አታድጉ። አሁን ኃይለኛ ተፍተሽ አለ እየተባለ ነው። ምክንያቱም በዚህ ምክንያት ምክንያቱም እነሱ እኮ መለፍለፍ ነው በቃ መጮህ ምናምን ነው እነሱ የሚናገሩት ነገር፣ ምን ያክል ሰውን እንደሚያም እንትን ቦታ የሰጡ የምትመስለኝ፣ ስብሐናላህ እኛ የምንነጋገራት ወይም ደግሞ እኛ በቃ ደከመን ምናምን ስንል ያ ብቻ ነው መሰል የሚታያቸው ማለት ነው እና ግን መግደል አትግደሉ። ሰው መግደል ቀላል አይደለም፣ ሲጀመር ማለት ነው ወንጀሉ ለራሱ ማለት ነው። በዛ ላይ ሀበሾች በቃ ሀበሾች ሰው ይገላሉ፣ ሀበሾች እንደዚህ ናቸው፣ የእኛን ስም ሁሌ እያማረሩ እነሱም ማለት ነው። ስለዚህ ክፉ ሰዎች ያጋጠሟችሁ ሰዎች ከቻላችሁ ትታችኋቸው ሄዱ። በቃ ተቻላችሁ ትታችኋቸው ሄዱ። አላህ የተሻለውን ይሰጣችኋል። ሰው ከተገፋ አላህ ደግሞ የተሻለውን ነገር ይሰጠዋል። ስለዚህ ትዕግስት ይኖራችሁ። በቃ ለሁላችንም አላህ ትግስት ይስጠን። እንዴ ያ ረቢ ሁሌ ወዲ ስንት ስንት ችለን የምንኖረው ስለ እየሰማን ምን ሲሉን፣ እኮ ሳንሰማቸው ቀርተን አይደለም። ሲበድሉን ሳናቀርተን አይደለም፣ ግን ችለን ነው። ማንኛውም ሰው የሚኖረው ችሎ ነው። ግን እንደ ሁላችንም አላመቻለን ይስጠን ማለት ነው። ግን እንደዚያ አታድርጉ። በተለይ ወንዶች፣ በተለይ ወንዶች፣ ሰው አትግደሉ። አሁን ይህ ልጅ በጣም እየተፈለገ ነው ያለው። ደግሞ እንደዚያ ስላችሁ ይህ እንትን እንዳይመስላችሁ፣ ይህ ማነው ብስምላ የአረብ ስም ወጣፈኛ ልኩም የሀያት ባለ የሀዩ ባለ አይደለም፣ ሳይሆን ይሄኛው ነው። ይሄኛው ኮስትር ያለው እሱ ነው። የምር ቲክቶክ ላይ አረቦች ለቀውት ነው ይቻለው። እንትን የገደለውን ልጅ የገደለውን ልጅ ራሱ እንደሱ ጎረምሳ ነው። የገደለውን ልጅና የእሱን ፎቶ ባንድ ያቀናብረው ለቀውታል። ይሄ ኢትዮጵያዊ ገሎት ሄዷልና እባካችሁ ፈልጉ ሸራዲቦ እያሉ ለቀውታል ማለት ነው። ስለዚህ እንደዛ አታድጉ እንደዛ አታድጉ። መያዛችሁም ላይቀር ማለት ይህ ይዟችሁ የትም ቦታ ቢሆኑ እዚያ ሀገር ያው ሀገራቸው ነው የሚጠብቁት ሀያ አራት ሰዓት። የሀገር ደግሞ ሰላም ያለው ሀገር ነው። ስለዚህ ሰላም አላህ ሰላም ያድርግልን ሁሌም። ሁለተኛ ሀገራችን ደራሳችንም አለ ቢሆን ማለት ነው። ልጅነታችን ያሳለፍንበት ሁለተኛ ሀገራችን ነው። ስለዚህ ትዕግስት ይኖራችሁ። በቃ ሰው አትግደሉ። በቃ ምንም ቢበድሏችሁም፣ ደመወዝን ባይሰጡም፣ ስራን ቢያበዙባችሁም፣ የተለያየ ነገር ቢሉም ኢንሻአላህ አላህ ፊት ተቀበሏቸው አላችሁ። እናንተ ግን ትዕግስት ይኖራችሁ። ምክንያቱም ሁላችንም የምንኖረው ታግሰን ነው። ማንም ሰው ሰው ቤት ላይ መቸው ይችላል ማለት ነው። ስለዚህ አላህ ትዕግስት ይስጣችሁ። ግን ሰው አትክቴ ነው፣ በጣም አስቸጋሪ ነው። አሁን እንግዲህ በዚህ ልጅ የተነሳ እንግዲህ ሀበሻን እያደኑ ነው የሚይዘው። ሲጀመር መጀመሪያውንም እኛን አባረው የሀበሻን ሰው አባረው ነው የሚይዙ እንኳን ስ እንደዚህ ሆኖ ማለት ነው። በፊት ለራሱ በዛ በትልቅ በጣም የቤት ሰበራ ምናምን በነበረበት ሰዓት እኮ ለራሱ ሀበሻ ገሏል ብለው ነው ሀበሻ ገሏል፣ የዝን ሀገር ሰው ገሏል ብለው ነው አይደል እንደ ስለዚ። አሁን ለራሱ በዚ ላይ የተነሳ እንግዲህ ብዙ ሰው ምስኪን፣ ብዙ ሰርቶ የሚቀየር ሰርቶ መቀየር የሚፈልግ ልጅ የሚያሳድግ ቤተሰቡን የሚረዳ ለራሱ ይሄን እናስተካክላለሁ ይሄን እናስተካክላለሁ የሚል ስንት ምስኪን ሰው ሞልቷል። ይህንን እንኳ ስልክ የሌላቸው እንኳ ሊኖሩ ይችላሉ። ጠለብ ያሉት ማለት ነው። እንደዚህ አይነት ችግር እንኳ መኖሩን የማያውቁ ስልክ ገና ያልያዙ እንኳ ይኖራሉ። እንደዚህ ሀበሻ እንደዚህ ያደርጋል ሲሏቸው እንኳ አይረዱም፣ ላይገባቸው ይችላል ማለት ነው። ስለዚህ እንደዛ እንደዛ ላሉት ለምስኪኖቹ አንድ ሰው ሲያጠፋ ለራሱ ብቻ አደለም ጥፋቱ፣ ከነ ሀገሩ ከነ ዘመዱ ነው። ንትን ስምን የሚያበላሸውም የሚጎዳው ለሁሉም ነው። አጠቃላይ ነው። አጠቃላይ ሀበሻ ተብሎ ነው የሚጠራው፣ ኢትዮጵያ ተብሎ ማለት ነው። ስለዚህ በቃ በቻላችሁት የትም ሆናችሁ ሀገራችሁን ለማስመስገን እናንተም ጥሩ ለመሆን ሞክሩ ማለት ነው። እነሱ ምንም መጥፎ ቢሆኑ፣ ምንም ቢያስቸግራችሁ፣ ንግግራቸው አውዝ ብላ እኮ ነው። አዎ፣ በተለይ አረበኛ አረበኛ የሚያስችሉት ማመቸ የሚያዋ ትሰማቸውም ይሆናል። ግልግል ወላሂ አረብኛ የምትችሉት ወላሂ ንግግራቸው እኮ በጣም ከባድ ነው። በጣም ያኔ ምንም በቃ ስብሃንላ። እነሱ እኮ ሀያ አራት ሰዓት እኛን ማጥናት ነው ስራቸው። ያረቢ ስንቴ እወድሻለሁ አምንሻለሁ ምናምን እያሉ ለራሱ እኛን ማጥናት ነው ስራቸው። ደግሞ እነሱም ይፈራሉ መሰለኝ። እኔ አላውቅም ብቻ፣ እንትና እንደዛ አታርጉ። ምክንያቱም በዚህ ልጅ ተነሳ እንግዲህ ምድር ሀበሻ ይታመሳል ማለት ነው። እዚህ ያለው ሀበሻ ሁላ ማለት ነው። ሴትነች፣ ወንድነች ጥረግ ይባላል ማለት ነው። ስለዚህ አንድ ሰው ባጠፋው ሕዝብ ጨርሶ ምስኪኑ በቃ ዝቅ ብሎ የበታችነቱን አውቆ አረጋግጦ የሚሰራ ምስኪኑ ሁላ ይጎዳል ማለት ነው። በነገራችን ላይ የዛ ሀገር ሕግ ደስ ይላል። አንዳንድ ጊዜ በቃ አረቦች ራሱ ሲበድሉ ሀበሾችን ሲበድሉ ካዩ አይተው ዝም አይሉም፣ ከተበደሉት ጎን ይቆማሉ። እያያችሁ ነው እናንተ ማለት ነው። ስለዚህ ይሄ ልጅ ሕጋዊ ይሁን አይሁን አላውራም። ሕጋዊ ከሆነ በቃ በህግ ማግኘት ይችል ነበር። ሰውየውን ማለት ነው ከበደለው ካስቸገረው ማለት ነው የምር ሀ ፎቶ እራሱ ሲለቁት የሰውየው ፊትለፊቱ ሲጋራው ተቀምጦ ምናምን የለቀቁት ማለት ነው። ያስቸግረው ይችላል ደግሞ ሰይጣን ደግሞ መሀል ከገባች ከባድ ነው ይፈታተናል። ስለዚህ እንደዚህ አታድርጉ በቃ በጠቀዱ ትግስት ይኖራችሁ እንደው ዝም በሏቸው በቃ እብዶች እኮ ናቸው ብላችሁ ዝም በሉ። ይጮሁባችሁ ምንም ብሏችሁ ማለት ነው በተለይ ወንዶች በተለይ ወንዶች ማለት ነው። በአንድ አንዲት ልጆች የተነሳ ሁሉም ሰው ስለሚታመስ፣ ሁሉም ወንድ አይደለም ደግሞ ወንድ ደግሞ ከሴቶች የባሱ ደግሞ የዋህ ወንዶች ደግሞ አሉ። በጣም የዋህ የሆኑ ምስኪን የሆኑ ለሰው የሚያዝነው መልካሞች አሉ። ሁሉም ወንድ አይደለም። ግን ትግስት ይኖራችሁ፣ ትግስት ይኖራችሁ። ለአንተም ወንጀል ሰርተህ ለወገንህን መጥፎ ስራ ሰርተህ እንደዚህ ከሚሆን ፍትህ ያለበት ሀገር ነው። ሰላም ያለበት ሀገር ነው። ህግ ያለበት ሀገር ነው። ሁሉንም ነገር በሰላም መፍታት ይቻላል ማለት ነው። ህጋዊ የሆናችሁ ሰዎች ማለት ነው። ህግ ወጥም የሚመጡትም ደግሞ በቃ ስንት በረሃ ስንት ለፍታችሁ የምትመጡት መቼም ሰርታችሁ ለማገኘት ነው አይደል እንዴ? ስለዚህ አንድ ሰው ሰርቶ ሊለወጥ እስከመጣ ድረስ አላማውን ያንን ነው ማደግ ያለበትም። ያሰሯችሁ ሰዎች ደግሞ በጣም ከባድ ከሆኑ መተው ነው ያለው አማራጭ። ምንም ማደግ አይቻልም ማለት ነው። ግን አላህ ከመልካም ሰዎች በቃ ከመልካም ከደጋ ግባሮቹ አላህ ያድገን ነው፣ ዱአ ተደራረጉ እና አላህ ይጠብቃን። ሁላችንንም በእያላችሁበት አላህ ይጠብቃችሁ። መልካም መሰቡ፣ መልካም ስራ ስሩ። መልካም መስራት መልካም ማሰብ መልካም ቦታ መልካም ነገር ላይ ያደርሳል ማለት ነው። ሁሉም እኛ ትግስታለን። በትግስት በሰብር የማይፈታ ነገር የለም የማይፈታ ችግር የለም ማለት ነው። ብቻ አላህ ትግስት ይስጣን ማለት ነው። አላህ ሀገራችን ሰላም ያድግልን። አላህ ቤተሰቦቻችንን ሰላም ያድግልን። እዚህ ምርበሻ፣ እዛ ምርበሻ፣ ጥሩ አይደለም። አላህ ሰላሙን ያወርድልን። ስለዚህ እንደዚህ እንደዛ ተግባር የሚታስቡ ልጆች ይቅርባችሁ። በቃ እንደዛ ታድጉ። አላህ ትግስት ይስጣችሁ። ያ ረብ ቀልባችሁን አላህ በትግስት ይምላላችሁ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ